አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም አሜን። መስከረም 16 ከጌታችን መቃብር ላይ ቤተ ክርስቲያን የታነጸችበትና የተቀደሰችበት እለት ነው። ደግሞም በኢየሩሳሌም አገር ንግሥት እሌኒ የገለጠቻቸው የከበሩ ቦታዎች ሁሉ የተሰሩበትና የከበሩበት እለት ነው። ዳግመኛም በዚህ ችለት ተራ ነገርን እንዳይናገር ድንጋይ ጎርሶ የኖረ አባ አጋቶን እረፍቱ መሆኑን ስንክሳሩ በስም ይጠቅሷል። በፋርስ ንጉስ አሜኔ ሶር እጅ ተማርኮ ወደ ነነዌ አገር የተወሰደው የንፍታሌም ነገድ የገባኤል ልጅ ጦቢት አረፈ። ጌታችን መቃብር ላይ ቤተ ክርስቲያን ስለመታነፃና በኢየሩሳሌም ንግሥት ሌኒ የገለጠቻቸው የከበሩ ቦታዎች ሁሉ እንደከበሩ ይህም እንዲሆነ ልጅዋ ቆስጠንጢኖስ በነገሰ በሀያ ዓመት ቅዱሳን የሆኑ ሶስት መቶ አስራ ስምንት ቅዱሳን ሊቃውንት አባቶችን በኒቅያ ከሰበሰበ በኋላ ቅድስት እናቱ እሌኒ እንዲህ አለች። ልጄ ሆይ፣ እኔ ወደ ቅ ቅድስት ሀገር ኢየሩሳሌም በመሄድ የክብር ባለቤት የሆነ የክርስቶስን ዕጸ መስቀል ፈልጌ አወጣ ዘንድ ለእግዚአብሔር ስዕለት ተስያለሁ። ቆስጠንጢኖስም ይህን ሲሰማ ደስ አለውና ከብዙ ሰራዊት ጋር ብዙ ገንዘብ ሰጥቶ ላካት። ቅድስት እሌኒም ከኢየሩሳሌም በደረሰች ጊዜ ከከበሩ ቦታዎች ተባረከችና አዳኝ ስለሆነ ቅዱስ መስቀል መረመረች። እሷም በታላቅ ድቃምና ችግር አገኘች። ታላቅ ክብርንም አከበረች። ከዚህም በኋላ በጎልጎታ በቤቴሌም ጌታችን በተወለደበት ዋሻ በጽርሐ ጽዮን የእመቤታችን ቅድስት ሥጋዋ በተቀበረበት በጌቴ ሰማኔ በደብረ ዘይትም በከበሩ ቦታዎች ሁሉ የቤተ መቅደስ መሰዊያ እንዲሰሩ አዘዘች። አግመኛ በዕንቁ፣ በወርቅ እና በብር እንዲያስጌጧቸው አዘዘች። በኢየሩሳሌምም ስሙ መቃርስ የሚባል ኤጲስቆጶስ አለ። እርሱም ንግሥት እሌኒን እንዲህ አትስሪ ጥቂት ዘመናት በኋላ በዚህ አገር ሊነግሱ አሕዛብ ይመጣሉ፣ ሁሉንም ይማርካሉ፣ ቦታዎቹንም ሁሉ ያፈርሳሉ፣ ዕንቁን፣ ወርቁን፣ ብሩንም ሁሉ ይወስዳሉና። ነገር ግን ጠንካራ የሆነ የማይናወጽና የማይፈርስ ጥሩ ሕንፃ ሰሪ ይገባል። እዚህ የሚተርፈውንም ለድኖችና ለችግረኞች ስጪ ብሎ መከራት። ቅድስት እሌኒም የአባ መቃርስን ምክር ተቀብላ በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲታንጹ አዘዘች። ከዚህም በኋላ ንግሥት እሌኒ ወደ ልጇ በተመለሰች ጊዜ በ ኢየሩሳሌም ያደረገችውን በነገረችው ጊዜ እጅግ ደስ አለው። እንደገና ሌላ ብዙ ገንዘብና ሕንፃውን ተቆጣጥረው የሚያሰሩ ሹሞችን ላከ። ሰራተኞችንም ደሞዝ በየቀኑ ማታ ማታ እንዲከፍሉ አዘዘ። አድቅ ንጉስ ቆስጠንጢኖስ በነገሰ በሰላሳ አመቱ የከበሩ ቦታዎች እንፃቸው በተፈጸመ ጊዜ ንዋያ ቅዱሳትን፣ ዋጋቸው እጅግ ውድ የሆኑ የከበሩ የግምጃ ልብሶችንም ላከ። ቀጥሎም ለቁስጥንጥንያ፣ ለአንጾኪያ፣ ለእስክንድርያ ሊቃነ ጳጳሳትን፣ ኤጲስቆጶሳትን ይዘው ወደ ኢየሩሳሌም መጥተው የታነጹትን አብያተ ክርስቲያናት እንዲያከብሩ መልእክት ላከባቸው። ሁሉም በኢየሩሳሌም ተሰብስበው እስከ መስከረም አስራ ስድስት ቀን ኖረው፣ በዚች ቀን ሁሉም አብያተ ክርስቲያናት መሰዊያቸውንም አከበሯቸው። ዋን ቅዳሴንም ቀድሰው ለምእመናን ሥጋ ወደሙን አቀበሉ። በዚች ዕለት ከቶ እንደ እሱ ሆኖ የማያውቅ ታላቅ ደስታም ሆነ። የከበረ ቅዱስ መስቀልንም ተሸክመው በ እነዚያ በከበሩ ቦታዎች ዞሩ። በውስጣቸውም ለእግዚአብሔር ሰገዱ፣ ቅዱስ መስቀሉንም አከበሩት። ወደ አገሮቻቸውም በሰላም በፍቅር ተመልሰው ገቡ። ከቅዱስ መስቀሉ ከበዓሉ ረድኤት በረከት ይክፈለን። ጻድቅ ጦቢት። ይህ ጻድቅ ጦቢት በሕይወቱ ዘመን ሁሉ እውነትና ቅን በሆነ ሕግ ጸንቶ የሚኖር ነው። ከወገኖቹ ጋር ከመማረኩ በፊት ለችግረኞች ብዙ ብዙ ምጽዋትን ይሰጥ ነበር። ብዙ ጊዜም የበጎቹን ጠጉርና ከእሉም አስራት በኩራቱን ይዞ ወደ ኢየሩሳ ለዘላለም ይወጣ ነበር። ገንዘቡም ከሶስቱ አንዱን ለድኖች ይሰጣል። እዚያን ጊዜም ህዝቡ ሁሉም ክደው ባዕልና ደማሊ ለሚባሉ ጠዋት ጣዖት ይሰዉ ነበር። ቅዱስ ጦቢት ወገኖቹም ነነዌ በተማረከ ጊዜ ሁሉም የአሕዛብን እህል በሉ፣ እርሱ ግን ሰውነቱን ይጠብቅ ነበር። የአሕዛብንም መብል እንዳይበላ እግዚአብሔርን ያስበው ነበርና፣ በአንዲት ዕለትም በአደባባይ የወደቀ በድን አግኝተው ነገሩት። እሱም እህል ሳይቀምስ ተነስቶ ሄደ ታይም እስከሚገባ ወደ አንድ ቤት ውስጥ አስገብቶ አኖረው እና ፀሐይ ሲገባ ቆፍሮ ቀበረው። በዚያችም ሌሊት እንደ አጥያተኛ ሆኖ በእድሞ ስር ተኝቶ አደረ። በእድሞውም ላይ ወፎች መኖራቸውን ስላላወቀ ፊቱን ገልጦ ሳለ ወፎች እርኩሳቸውን አይኖቹ ላይ ጣሉበትና አይኖቹ ተቃጠሉ። አይኖቹም ጢስ ወጣ አወሩም። ባለመድኃኒትም ሊያድነው አልቻለም። መልአኩን ልኮ ነፍሱን እንዲወስዳት ወደ እግዚአብሔር ጸለያል። እዚያችም እለት የራጉዌ ልጅ የሳራና የጦቢት ሎታቸው ተሰማላች። ይችም ሳራ አስማንድዮስ የሚባል አኔን በጭኖ አድሮ ሰባት ባሎቿን በየተረ የገደለባት ናት። ጦቢትም በገባኤል ዘንድ ባደራ ያስቀመጠውን ገንዘብ ያስመጣለት ዘንድ ልጁን ጦቢያን አሽከር እንዲፈልግ ነገረው። ጦቢያም ለአባቱ ታዛዥ ሆኖ አሽከር ሲፈልግ መልአኩ ቅዱስ ሩፋኤል ስሙን አዛርያኔን ብሎ በሰው አምሳል ተገለጠለትና ጦቢት አንድ ላይ ላካች። ግሮስ ወንዝ በደረሱ ጊዜ ጦቢያ ሊታጠ ባለ ጊዜ ታላቅ አሳ ሊውጠው ሲል መልአኩ አትፍራው ያዘውና፣ ጉበቱንና ልቡን አውጣ አለው። እንዳዘዘውም አደረገ። ጦቢያም አንተ ወንድሜ አዛሪያ ወይ የአሳ ሐሞቱበትና ልቡ ምን ይሰራል አለው። አዛሪያ የተባለው ቅዱስ መልአክ ጉበቱና ልቡ ከደቀቀ ጣን ጋር ቢያጠሱት ጋኔን ያደረበትን ጢሱ ያድነዋል፣ ሐሞቱም አይኖቹን የታወሩበትን ሰው ቢነኩት የታወሩ አይኖቹ ይበራል አለ። ዳግመኛም አዛሪያ የራጉ ልጅ ሳራ ን እንዲያገባት ነገር እንዳይፈራም ማዝናን ነው። ወደ ራጉዌል ቤት በደረሱም ጊዜ ሳራ ተቀብላ ደስ አሰኘቻል። ጦቢያም ሳራን ወደዳትና እርሷን ይሰጠው ዘንድ አባቷን ጠየቅ። አባቷም ከአሁን በፊት ለሰባት ባሎች ሰጥቷት ሰባቱም እንደሞቱ ቢነግረው ጦቢያም የእግዚአብሔር ፈቃድ ይሁን አለው። አባቷም ሳራን ሰጠውና ወደ ጫጉሏ ቤት ባገቧቸው ጊዜ ጦቢያ አዛሪያ የነገረውን አስታወሰ። አሳውን ጉበትና ልቡን ከደቀቀ ጣን ጋር ቢያጤ ሰው ጋኔኑ አስማንድ ቴዎስ ሸሸ። መልአኩ ቅዱስ ሩፋኤልም ይዞ ለዘላለም አሰረው። ከዚህም በኋላ ጦቢያ ሚስቱን ሳራን ወስዶ ወደ አባቱ ቤት ተመለሰ። የአባቱንም አይኖች በኳለ ጊዜ እንደ ጭጋግ ሆኖ ከአይኖቹ ተገፈፈ። እርሱም ዳነና ማየት ቻለ። መልአኩ ቅዱስ ሩፋኤልም ራሱን ገለጠላቸውና ብዙ ሚስጥር ከነገራቸው በኋላ አረገ። ከዚህ በኋላ ጦቢት ከወገኖቹ ጋር ታላቅ የደስታ በዓል አደረገ። ለጌታችንም መከራ ትንቢት ሲናገር እርሱ በኃጢአታችን ይገርፈናል ደግሞ እርሱ ይቅር ይናላል ተውሰናል። ሁለተኛ መከራ መከራህን የሚያስቡ የተመሰገኑ ናቸው። እነርሱ ክብርን ባዩ ጊዜ በአንተ ደስ ይላቸዋል እና አለ። ከዚህ በኋላ ጦቢት ብዙ ትንቢቶችን ተናገረ። ለኢየሩሳሌም መታነጽና የእስራኤል ምርኮኞች ከባቢሎን ወዶ ኢየሩሳሌም እንደሚመለሱ ትንቢት ተናገረ። ልጁን ጦቢያንም ልጅ ምጽዋት እንደምታድንና እንደምታጸድቅ ተመልከት አለው። ይህን ተናግሮ በአልጋው ላይ ሳለ በመቶ ሃምሳ ስምንት ዘመኑ በሰላም አረፈ። ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አሜን። አነሳስቶ አስጀመረን ላስጀመረን አስጀምሮ ላስፈጽመን ላያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምፃ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማው በምድር ሲሳኤነ ዘለለዕለትነ ሀበነ ዮም እድግለነ አበሳነ ወጌጋይነ ከመ ንሕነኒ ንድግ ለዘአበሰነ